ይሄ አንድ ቢሆን የትራምፕ መንግስት ማንቀጠል አይችልም። ስለዚህ እዚህ ስራ እንጀምር ነው ከዚህ ስራ እንጀምር። አሁን በሚዲያ አንልናገርም እንጂ ብዙ መሳሪያ አለ እጃችን ላይ አለጋችሁ ላይ አስቡበት። እንዳትፈራ ሞትን እንዳትፈራ እንዳትፈራ። ተዋሕዶና አደራ ላችሁ። ማሸነፉ አይቀርም። ኢትዮጵያ ወደ ከፍቷ መውጣቱ አይቀርም አይቀርም። በኦሮሚያ ክልል ኦርቶዶክሳውያን ክርስቲያኖች ላይ እየተፈጸመ ያለው ጥቃትና ግድያ እንዲሁም ማሳደድና ማፈናቀል እስከ ትናንት ምሽት ድረስ እንደቀጠለ መረጃዎች እየገለጡ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በክርስቲያኖች ላይ እየተፈጸመ ያለውን ጥቃትና ግድያን አስመልክቶ የሰጡት መግለጫ ከአርሲ ኦርቶዶክሳውያን በላይ ድምፅ ማን ሊሆን እንደሚችል ያሳየ መረጃ እየሰማን እንገኛለን። ከዚሁ ጋር ተያይዞ ደግሞ የአርሲ ኦርቶዶክሳውያን ክርስቲያኖች በተመለከተ ከኢትዮጵያ ውጭ ያሉ ሌሎች ኦርቶዶክሳውያንና አብያተ ክርስቲያናት የሰጡት መግለጫ የአምስት ኪሎውን ቅዱስ ሲኖዶስና ጠቅላይ ቤተ ክህነትን እንድንተዛዝብና እንድንገማመት እያደረጉ ነገሮችን እየሰማን እንገኛለን። እስካሁን ድረስ እየሰማን ያለው ነገር አርሲ ኦሮሚያ ክልል ላይ ጥቃቱ፣ መግደል፣ ማፈናቀሉ እንዳልቆመም ቤተ ክህነትን በዚህ ጉዳይ ላይ ባላየ ባልሰማን ነገሮችን በዝምታ እያለፍና እየተመለከተ እንደሆነ የሰማነው። መንግስትም በዚህ ጉዳይ ላይ የሚፈልጋቸውን ዜናዎችና መረጃዎች በመገናኛ ብዙሃን ከማሰራጨትና ከማስተላለፍ በቀር ይህን ትልቅ የሆነ ክስተትና የኦርቶዶክሳውያንን ጭፍጨፋን አስመልክቶ አንድ መንግስታዊ ሚዲያ የአየር ሽፋ ሰጥቶት ሲዘግብም እየሰማን አይደለንም። እንግዲህ ውድ የንጋት ኮከብ ሚዲያ ቤተሰቦች ይህንና ሌሎችን መረጃዎችን በተመለከተ ዛሬ ለእናንተ መረጃዎችን አቀርብላችኋለሁ። ለዚህ ለንጋት ኮከብ ሚዲያ አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር በማድረግ አብራችሁኝ እንድትቆዩ ምጋብዛችሁ። ሙሉጌታ ስዩም ነኝ። እናንተም ፈረዳችሁብን በእኛ፣ እናንተም ወቀሳችሁም እውነት አላችሁ ግን ለማን የምንነግረው ይሄንን? ማን የሚሰማን ይሄንን? እንግዲህ ከሰሞኑ በኦርቶዶክሳውያን ክርስቲያኖች በተለይ ኦሮሚያ ክልል የኦርቶዶክሳውያን ቄራ የኦርቶዶክሳውያን መታረጃ ቤትና አገር ቤትና ክልል ከሆነ ከረብረም ብሏል። በእነዚህ አምስትና ስድስት ሰባት ዓመታት ኦርቶዶክሳውያን ክርስቲያኖች ያዩት መከራ፣ መፈናቀል፣ ስደት፣ መዋቅራዊ ጥቃት በየትኛውም ዘመነ መንግስት ያልታየ ያልተመለከትነውን ክስተት አሁን በእድሜያችንና በዘመናችን ላይ እየተመለከተን እንገኛለን ማለት ነው። እርግጥ ነው እስከዛ ድረስ ብቅልም መጣ ሂደት የሚሉ ጥቃቶችንና ማፈናቀሎችን በእርሱ እንመለከት የነበረ ነው የአሁኑ ግን ከሌሎቹ ለየት የሚያደርገው ነገር በማያቆም መልኩ ማባሪያ በሌለው ሁኔታ በተከታታይ ክርስቲያኖች እየተጠቁ እየተፈናቀሉ ያሉበት ሁኔታ ነው የምንመለከተው ይህ በአጋጣሚና ደግሞ በድንገት የመጣ ነገር ሳይሆን እስከዛሬ ድረስ ሲያለማምዱን መከራና ስቃያችንን ደግሞ ሲያሳዩን ከርመው ዛሬ ሁሉም ኦርቶዶክሳውያን ክርስቲያኖች ሲኖዶሱም፣ ጠቅላይ ቤተ ክህነቱም ደንዝዘን በተቀመጥንበት ሁኔታ ላይ ሞትን አለማምደውን፣ ግድያን አለማምደውን ይህን ነገር እየሰማንና እየተመለከተን ከተኛንና ምንም ነገር እንዳልተፈጠረ አድርገን ማሰብ ከጀመርን ቆይተናል። አሁን በዚህ አካባቢ ያሉ ኦርቶዶክሳውያን ክርስቲያኖች የሚደግፋቸው የሚያግዛቸው አጥተው በጭንቅና በሰቀቀን ያሉ የተገደሉ ማዘን ላይ የወደቁ እጅግ በጣም የሚከብዱ ነገሮችን ነው ከአካባቢው የምንሰማው ማለት ነው። አሁን በቅርብ ጊዜያት እንኳን እንደሰማነው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ናይጄሪያ ውስጥ የሚፈጸመውን የክርስቲያኖችን አስመልክቶ እንግዲህ የአሜሪካው ፕሬዚዳንት ጣልቃ በመግባት በጉዳዩ ላይ መግለጫ ሰጥተዋል። የናይጄሪያ ክርስቲያኖች ሞትና ግድያ ለዓለም አቀፉ ማህበረሰብ ለአሜሪካው ፕሬዚዳንት ተደራሽ የሆኑ በምንም መልኩ አይደለም። ከውስጥም ከውጭም በተቀናጀ መልኩ ጉዳዩን ለዓለም አቀፍ ማህበረሰብ በማውጣትና በማጋለጣቸው የናይጄሪያ ክርስቲያኖች ጉዳይን ዓለም አቀፍ ማህበረሰብ እንዲረዳና እንዲገነዘብ በመደረጉ ፕሬዚዳንት ዶናልድ ትራምፕ ለናይጄሪያ መንግስት ይህንን ማስጠንቀቂያ፣ ማሳሰቢያ፣ እርዳታ፣ ድጋፍ ከማቆም ጀምሮ ወደ ናይጄሪያ ጦር ሰራዊት በመላክ በዚህ ያሉ የክርስቲያኖችን ስቃይና መከራን ለመታደግ እንደሚገደድ ነው። ዶናልድ ትራምፕ ይህንን መግለጫ የሰጠው ማለት ነው። እንግዲህ ይህ የናይጄሪያውያን ክርስቲያኖች ለዓለም አቀፍ ማህበረሰቡ እንዲደርስና አሜሪካን በዚህ ጉዳይ ላይ መግለጫ እንድትሰጥ ያደረጋት ምንድን ነው? የተደራጀ የተናበበ፣ ከውስጥ እስከ ውጭ ድረስ ጉዳዩን በማጋለጣቸው ይህን ነገር ዓለም አቀፉ ማህበረሰብ እንዲያውቅላቸው አድርጓል ማለት ነው። አሁን እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያኖች ላይ እየሆነ ያለው ነገር ምንድን ነው? እንኳን ዓለም አቀፉ ማህበረሰብ ቀርቶ አይደለም የራሳችን የምንላቸው እረኞች አባቶች እንኳን ባልሰሙ ባላዩ ምንም ነገር ባልተፈጠረ ነገር ነው በጸጥታ ሆኖ በዝምታና በቸልታ እየተመለከቱት ያሉት ነገር ላይ ስለዚህ አሁን ወደ ውጭ ብናማተር ወደ ውጭ ብንመለከት ከውስጥ ያለው መዋቅሮ ከውስጥ ያሉት አባቶች ይህንን ጉዳይ ላይ ካልደገፉ ካልተባበሩ ህመሙ ካልተሰማቸው በስተቀር ላይ የውጩ ማህበረሰብማ እንዴት ሊረዳን ይችላል የውጩ ዓለም አቀፍ ህዝብማ እንዴት ይህን ጉዳይ ሊያቅልን ይችላል አሁን እኮ እውቅና እኮ ያልተሰጠን በገዛ አባቶቻችን በገዛ ሰዎቻችን በገዛ የቤተ ክርስቲያናችን መሪዎች በተባሉት አባቶች ድረስ እኮ ነው። ይህ የኦርቶዶክሳውያን ግድያና ሞት መፈናቀል እውቅና እንዳይሰጠው በመግለጫ ብቻ ሌሎች እምነት ተቋማት እንዳደረጉት ነገር ነው። አቡነ ዲዮስቆሮስም አቡነ ሳዊሮስም መግለጫ በማውጣት ሀዘናችን እንገልጻለን የሚል ነገር ላይ እንደ ባይተዋር እንደ ባዳ ይህን ሐሳባቸውን ያቀረቡት እንጂ ጉዳዩን በመከታተል አካባቢው ድረስ በመድረስ ኦርቶዶክሳውያንን የማጽናናት የማረጋጋት ይህንን ጉዳይ ደግሞ ለዓለም አቀፉ ማህበረሰብ የማጋለጥ በመንግስት ላይ ጫና በመፍጠር ይህንን ጉዳይ የማስቆም ስራ ኮ ማንንም እኮ ይሰራ አይደለም እኮ አይተናቸው አልኮ። የዛሬ 3 እና 4 ዓመት እርስ በርሳቸው በፈጠሩት የብሄር ሲኖዶሳቸው ኮ የኢትዮጵያን ክርስቲያኖች ኮ ጥቁር አስለብሶ ቤተክርስቲያን በር ራሳቸው እያሰበሩ ስንት ክርስቲያኖቹን ሲያስገድሉ ኮ ከፋፍለውን ኮ ለሚፈለጉት ጉዳይ ኮ ሲያዘምቱን ነበር ኮ አይተናል ኮ። አሁን ንጹሐን ክርስቲያኖች ሲገደሉ ምነው ድምፅ መሆን አቃታቸው? ለነሱ ለመናገር አደባባይ ጉዳያቸውን ለማውጣት ህመማቸውን ለመጋራት ሌላው እንኳን ይቅር፣ የተሾሙበትን የተሰጣቸውን መንፈሳዊ ጸጋን ተጠቅመው እንኳን የማጽናኛ የማረጋጊያ እንኳን ቃል ቢናገሩ ማንን ገደለ ማንን ጎዳ? በጣም የሚያሳዝን ነገር ነው። እግዚአብሔር ለነዚህ ለተጎዱትና ለተገፉት ወገኖቻችን መፍትሄና ሰላምን ይስጥልን። የኢትዮጵያ መንግስት ይህንን ጉዳይ ላይ ማስቆም ትኩረት መስጠት የሚችልበትን ነገር መስራት የሚቻሉ በውጭ ያሉ ኦርቶዶክሳውያን ክርስቲያኖች ተናበው ተናበው ተቀናጅተው ይህንን ጉዳይ ለዓለም አቀፉ ማህበረሰብ እንዲጋለጥ ካላደረጉ በስተቀር ግድያው አሁንም እንደቀጠለ ያሉት። ከዚህ ጋር ተያያዙ ብፁዕ አባታችን አቡነ ጴጥሮስ የኒውዮርክና አካባቢው ሀገረ ስብከት ሊቀጳጳስ ከኢትዮ ቤተሰብ ጋር ባደረጉት ቃለ ምልልስ የተናገሩት ነገር ግልጽና ትክክለኛ ነገር ነው። ኢትዮጵያ ውስጥ ያሉት ክርስቲያኖች እየተገደሉም ድምጻቸውንም እያሰሙ በኑሮ ውድነት ተይዘው ስንቱን ነገር ይጋፈጡታል፣ ስንቱን ነገር ይታገሉታል። በውጭ ያለናሉ ጉዳዩን ወደ ፕሬዚዳንት ዶናልድ ትራምፕ ወደ አሜሪካ መንግስት እንኳን የማሳወቅና የማቅረብ ጉዳይ እንኳን አልተሰራም። ለምንድን ነው ይህን ያልሰራ ነው? ይህንን ካላደረግን በቀር እልቂታችን፣ ሞታችንና ግድያችንን እንኳን ማስቆም አንችልም። ለምንድን ነው እኛ ውጭ ያለነው ዲያስፖራ ኦርቶዶክሳውያን ይህንን ጉዳይ ማንሰራው? በማለት እንከታተላቸውና እንመለሳለን። ስንት ቤተክርስቲያን ነው ዲሲ ነው? ንገረኝ ከአርባ በላይ ቤተክርስቲያን አለ። አርባ ቤተክርስቲያን አለ። ከዚያ እያንዳንዱ አምስት ካህን ቢኖር ስንት ካህን አለ? አርባ ጊዜ አምስት ስንት ካህን ይኖራል? በእያንዳንዱ አንድ መቶ ምመን ቢኖር ስንት ምመን ይኖራል? ይሄ አንድ ቢሆን የትራምፕን መንግስት ማንቀጥቀጥ አይችልም ወይ? ይችላል። ስለዚህ እዚህ ስራ እንጀምር ነው የኔ ጥያቄ። ከዚህ ስራ እንጀምር። ይሄኛው እኛ ነፃ ሀገር ያለነው ሰዎች በሌሎቹ ሀገር ያሉት በግብፅ ብትሄድ በሶሪያ ብትሄድ በሌሎቹ ብትሄድ ውጭ ሀገር ያሉት ሰዎች ናቸው የሚሟገጡት። እዚያ አገር ቤት ያለው ተይዟል፣ አይችልም። አንዱ ይገደላል፣ ሌላኛው ቀደም እንዳልኩ በተለያየ መልክ ተይዟል። ስለዚህ እነዚያ እዚያ ያሉት ኢቨን ቤተክርስቲያን ገብተው ቅዳሴ ቀድሰው ማቅረባቸው እንኳን ሊመሰገኑ ይገባል። ነገር ግን አሁን ይሄ ትክክል ያላደሉትን እየደገፍኩ አይደለም። ያላደሉ ትክክል ያላደሉ ሰዎች አሉ። በእነሱ የተቀመጡ እንደዚህ ጊዜ የኢትዮጵያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመችቷት አያውቅም የሚሉ ሰዎች እኮ አሉ። እኔ እነሱን እኮ እያልኩ አይደለም ያለሁት። ከዚያ ያለፈ ተጨንቀው በሽምግልናም በእድሜም የገፉ የሚያነቡ አባቶች አሉ። በቀደም አቡነ ቀውስጦስ የተናገሩትን አልሰማሙ። ያንን አትጠቅሱትም። ሁለት መቶ ቤተክርስቲያን ተዘግተውብኛል ብለው ሲያለቅሱ ነው የሚውሉት። እና አቡነ ስለነሱ ማንም ይናገራል። እነሱ ስለሚያነቡ ሽማግሌዎች እኮ የሚናገር የለም። ስለዚህ እናንተ እዚያ ላይ ካልተናገሩት ላይ ማድረጉን ትታችሁ በሚናገሩት ላይ ከፍተኛ ስራ መስራት ብትችሉ፣ ማህበረሰቡ በውጭ ያለው ማህበረሰብ አንድ ሆኖ ቢነሳ ይሄ ነገር ይለወጣል ነው የምለው። እንግዲህ ጉዳዩ ሁሉም ሰው በተቀናጀ መልኩ ህመሙና ስሜቱ ገብቶንና ተረርቶን ይህንን ጉዳይ ዓለም አቀፍ መንግስታትና የውጭ ማህበረሰብ ተረርቶትና አውቆት በመንግስት ላይ ጫና አስገዳጅ ነገር መቶበት ይህን የኦርቶዶክሳዊያን ክርስቲያኖችን የረዥም ጊዜ ጭፍጨፋን እልቂትንና የማግለል በስውርም በግልጥም የሚሰራውን ጥቃትን ማስቆም ካልቻል አሁን አለማምደውናል። አሁን ገለውን፣ አሳደውን፣ አካባቢውን አጽድተዋል። ከዛ በኋላ የሚቀራቸው ደግሞ ወደፊት እየገፉ ወደፊት እየቀረቡ የማይቀረው ጉዳይ አምስት ኪሎ ተከናንበው ተጀቡ ነው፣ በክብር የተቀመጡ ህመም የማይሰማቸው እነዚያ የቤተ ክርስቲያን አባቶች ጉዳይ ላይ መድረሱ ማይቀር ነገር ነው። እኒን ጉዳዮች እያየር እየተመለከትን በዘመናችን በፈጠነ መልኩ የክርስቲያኖችና የአብያተ ክርስቲያናትን ውድመትን ማየት እንደሚያሳም ነገር የለም። በዘመናችን በጣም ደንዝዘናል። በጣም በጣም በከባድ ችግር ውስጥ ያለነው ያለነው መንፈሳችን በዝለቱ ውስጥ ነው ያለው። በዓለም ውስጥ ታስሮ አይደለም። በሰማ ባልሰማ ስጋችንን ብቻ አደልበን የዓለምን ነገር ብቻ ተሸክመን መንፈሳዊነትን ትተን የክርስቲያኖችን ስሜት ማንገራ መሆናችን ይህ ከባድ በደል ነው። ይህ ባድ አሳዛኝ ነገር ነው። እነሱ እኮ እዚህ ተቀምጠው እኮ ነው በረቀት ያሉት። የሕንድ ኦርቶዶክስ ቤተክርስቲያን ፓትሪያርክ እኮ በኢትዮጵያ ውስጥ እየሆነ ያለው ነገር ያሳስበኛል፣ በኢትዮጵያ ኦሮሚያ አርሲ ውስጥ እየተፈጠረ ያለው የክርስቲያኖች ሞትና ስቃይ እጅግ በጣም ያሳስበኛል። እግዚአብሔር ምሕረትና ቸርነቱን እንዲያደርግላችሁ በጸሎታችሁ አስባችኋለሁ እኮ ብለው በአምስት ኪሎ የተቀመጡት ጳጳሳትና መነኮሳት ምንም ነገር ባልተናገሩበት ሰዓት ላይ ባህር ማዶ ተሻግረ ያለችው ቤተክርስቲያን ፓትሪያርክ ግን ይህን አሰምተዋል፣ ይህን ነገር ተናግረዋል። ቤተክርስቲያን ጥያቄዋ ምንድን ነው? ይህ ህዝበ ክርስቲያኖ ላጎት ምንድን ነው ቤተ ክርስቲያናችን ነገ እንዴት እናሻግር? የሚል ነገር አይደለም። የተደረገ የተለመደ ህይወት ነው። ድግግሞሽ የተሞላበት አገልግሎት ነው እየተሰጠ ያለ ነገር ነው። ይህን የሚያክል ቁጥር ይዘን፣ ይህን የሚያክል ቆዳ ስፋት ይዘን፣ ይህን የሚያክል ታሪክ ይዘን እንዴት ኦርቶዶክሳውያን ክርስቲያኖች በእነዚህ አምስትና ስድስት ዓመታት እልቂት ውስጥ እንገባለን? እንዴት መደራጀት አቃተን? እንዴት መናበብ አቃተን? እንዴት አንድ መሆን አቃተን? አንድ እንዳልሆን እኮ ስላወቁ ነው ከመንግስት መዋቅር ጀምሮ እስከ ሌሎች እምነት ተቋማ ድረስ ቤተ ክርስቲያናችን ላይ የዘመቱት። አንድ ብንሆን እኮ እንፈራ ነበር እኮ። ይሄ ኮ መፈራትና ግርማ ሞገስ እኮ የምናገኝ በህዝብ ቁጥራችን እኮ አደለም እኮ። ጥቂት እንኳን ሆነን ብንደራጅ ብዙን እኮ መታደግ እንችል ነበረ። ግን ሁሉ የፈረሰ ነው። ሁሉ የተፈታ ነው። ሁሉ መሪ የሌለው ነገር ነው። ሁሉ በዘለማር ነው። አይተናለ ኮ የሰሞኑን ቅዱስ ሲኖዶ ስብሰባ ነው የጠቅላይ ቤተ ክህነት ስንተኛ ጉባኤ የተባለውን እኮ አይተላልኩም የተለመደ ነገር ላይ ልክ እንደ መንግስት ተቋማት የገቢዎች ጽሕፈት ቤት ይመስል እንትና ሀገረ ስብከት ይህን አስገባ፣ እንትና ሀገረ ስብከት ይህን አስገባ። ይህ ምን ያጠቅማል? የገንዘብ ችግር እኮ አይደለም ቤተክርስቲያን ላይ ያለ የመዋቅር ነው የአስተዳደር ነው። ክርስቲያኑን የመጠበቅ የመደገፍ ነው። የረኝነትን ስራ የመውጣት ያለ መውጣት ጉዳይ ነው። ቤተክርስቲያናችንን የፈተናት ክርስቲያኖችን ዋጋ እንዲከፍሉ እያደረጉ ያለው

አሁን እየሆነ ያለው ነገር ከግራኝም ከዮዲት ጉዲትም እጅግ የከፋ ዘመን ውስጥ ነው ያለው ነው። እነዛማ ለይቶላቸው ጦር ስበቀው እኮ ሰራዊት አሰለፈኮ ነው ቤተክርስቲያንን ሲያጠቁ የነበሩት ይሄኮ እያረፈ ኃይሉን እያደሰ በሆነ ሰዓት ላይ እንደገና የነሳ ዝም ያን እንደገና ራሱን እየደበቀ በሆነ ሰዓት ላይ እንደገና እንዲህ ሆነው አለማምደውን አለማምደውን ምንም ነገር እንዳልተፈጠረ ሆነን እየኖርን ነው እየወጣን ነው እየገባን ያለ ነው። ይህ ታሪክ ቆይቶ ይህ መከራ ተለማምደ ነው ይህ ጊዜ አልፎና ሂዶ ነገ ቤተ ክርስቲያናችን ነገ ሀገራችን እንደ ቱርክ የማትሆንበት ጊዜና ሰዓት የለም። ቱርክ እኮ ኦርቶዶክስ ክርስቲያኖች እኮ የበዙባት ታሪክና መድሯ ሁሉ እኮ ክርስትና የሚገልጥባት ሀገር ነበረች። ግን በአንድ ጊዜ እኮ አይደለም እኮ የሰለመችው በአንድ ጊዜ እኮ አይደለም ያ ሁሉ ክርስቲያናዊ እሴትና ታሪኳ የጠፋው እንዲህ ያለ ነገር አለማምደዋቸው ነው። እንዲህ ያለ ነገር ሰርተውባቸው ነው። ክርስቲያኑ አባት የለንም፣ ክርስቲያኑ መሪ የለንም፣ ክርስቲያኑ ጠባቂ የለንም። እንዲህ ተስፋ የቆረጠው ነው እረኛ የሌለው መንጋ ሆኖ በመበተኑ ነው ዛሬ ቱርክ ይህንን መልክና ይህንን ገጽታ ይዛ እንድትገኝ ያደረጋት ቱርክ እኮ ብንሄድ ክርስቲያናዊ ሴት ነው። አሁን የምንመለከተው የቱርክ መንግስት እኮ የሚያሳየው የሚያስጎበኙ እኮ ኦርቶዶክሳዊ አባቶች የሰሯቸውን ታሪኮችን እኮ የሚያስጎበኙት ግን ያ ታሪክ አልፎ ግን ዛሬ ቱርክ በእስልምና ታሪክ የተገለጠች ሀገሩ ናለች። ኢትዮጵያ የእመቤታችን አስራት ሀገር ናት። እናምናለን ግን ሰው ድርሻውን ካልተወጣ ምን ይሆን? ቃል ኪዳን ተሰጥቶናል። ድርሻችንን ካልተወጣን ቤተ ክርስቲያናችን ካልታደግን አንድነትና ህብረት፣ መናበብና መረዳዳት፣ መተዛዘን ክልልንም ይህን ያክል ቁጥር አለን፣ በዓላት ሲመጣ ማጀቡ ማድመቁ ይሄ ትርጉም የሌለው ነገር ነው። እንዲህ ያሉ መከራ ስናልፍና ስንሻገር ነበር የቤተ ክርስቲያን ልጆች ሞትና ስቃይ ግድያና መፈናቀል ደንታቸው ያልሆኑ ሰዎችን ማድረግ የሚችሉ አቅም ያላቸው ስልጣን ያላቸው ተጽዕኖ መፍጠር የሚችሉ ሰዎች በዝምታ ያተኙትን ሰዎች እግዚአብሔር አምላክ ይቀስቅስልን። በመጨረሻ ደግሞ መምህር ፋንታሁን ዋቄ የሰጠው አንድ አስገራሚ መረጃ አለ። ብዙዎች እየሰማ ነው የመጣ ነው። ሞዐ ተዋሕዶ ተብሎ የተቋቋመ ኦርቶዶክሳዊ የጦር ሰራዊት አለ በሚል ነገር ብዙዎች ይህን ነገር ያውቃሉ። ከዚህ ጋር ተያይዞ አሁን ቤተ ክርስቲያናችን የገጠማት እንዲህ አለ የመዋቅር ጥቃትና ፈተና ልትሻገርና ልታልፍ የምትችለው የመንግስት የጸጥታ ኃይሎች ህግ ማስከበር ያልቻሉበት መንግስትም እየሰማ እንዳልሰማ ሆኖ ያለፈበት ቅዱስ ሲኖዶስና የቤተ ክርስቲያን አባቶችም ይህን ነገር ማስተካከልና መታገል ያልቻሉበት ሁኔታ ስላለ ህዝበ ክርስቲያኑ የራሱ መፍትሄ መፈለግ አለበት፣ በማለት ሞዐ ተዋሕዶ ተብሎ የተቋቋመ የጦር ሰራዊት፣ በውጭ ደግሞ በዲያስፖራው የሚደግፍና የሚታገዝ ቡድን እንዳለ ሰምተናል። ለዚህ ጉዳይ ላይ ደግሞ አሁን ቤተ ክርስቲያናችን በኦሮሚያ ክልል አርሲ አካባቢ የተከፈተባት ጥቃትና የክርስቲያኖች ግድያን በተመለከተ አሁን ይህ ሞዐ ተዋሕዶ ተባሎ ተብሎ የተቋቋመው የጦር ቡድን ያለበትን እንቅስቃሴ እሱ መረጃ በማቅረብ የዛሬውን ዝግጅት አጠናቅቃለሁ። ቅድሚያ ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁላችሁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር እያደረጋችሁ የቻናላችንን ወዳጅና ቤተሰብ እንድትሆኑ እየጋበዝኩ የምሰናበታችሁ ሙልጌታ ስዩም ነኝ። አሁን በሚዲያ አልናገርም እንጂ ብዙ መሳሪያ አለ እጃችን ላይ አለ እጃችን ላይ። አስቡበት። ብዙ መሳሪያ አለ። አንድ ቀን ነው የሚወጡ። አስቡበት። ከተናገርኩ ጠላትም ስለሚያውቀው፣ አስቡበት። አዲስ አበባ ብቻ መድኃኒት መስራት ይችላል። አዳማ ብቻ መድኃኒት መስራት ይችላል። አሰላ ብቻ መድኃኒት መስራት ይችላል። አስቡበት። ምን እንደሆነ ብቻ አንድ ነን። እሳ አንግባ ኃይል እግዚአብሔር ሰራዊት የጌዲዮን አረ እንደሱ ብለን ንሄድ